እስኪ ይሄንን ቪዲዮ በጣም ታውቁታላችሁ። ሰምተነው እንግዲህ ያያችሁት ቪዲዮ የሰማችሁት መዝሙር በጣም የሁላችንም በተለይ ለእኔ በዘጠናዎቹ ውስጥ በልጅነቴ ቤተ ክርስቲያን ሁሌ የምሰማው እና ማዳምጠው ትላንት ለታን እውነትም ጥሩ ነገሮች እንደተመለከትኩ እንዳየው የሚያስታውሰኝ በጣም ወደው ልክ በልጅነቴ የሰጠኝ ትውስታ እንዲሁም በጣም ብዙ በጣም ብዙ ማለት ነው ትዝታዎችን ያተረፍኩበት እና የቤተክርስቲያን ህይወቴን ሀብዬ የሚጀምርባቸው እንግዲህ ጊዜያት ነው ማለት ነው ያኔ ማለት ነው እና አሁንም የቤተክርስቲያን ውስጥ ላለን ሰዎች እነዚህ ዝማሪዎች ከትውስታ ጋር ከአለን ሙሉ የቤተክርስቲያን ህይወት ጋር አብረውን እንግዲህ ቆይተዋል። ምንም እንኳን እሱን ለማውራት ባልመጣም እዚጋ፣ ግን ጀስት እሱን ማለት ስለፈለኩኝ ነው። እንግዲህ ለምንድን ነው በዛን ጊዜ የተሰሩ መዝሙሮች በጣም የተለየ ኃይል በጣም የተለየ ውስጣቸው ተተውብን የሚያልፉት ተስታ እና በጣም የተለየ ደግሞ ሰው ልጅን የመሳብ አቅም ያላቸው እንዴት ነው የሚለው ነገር አለ። ቴክኒካሊ ነው የምነግራችሁ እንደው ዝም ብሎ ግጥሙ ጥሩ ስለሆነ ዜማው ጥሩ ስለሆነ ብቻ ማረላ ለምላችሁ የምፈልገው ቴክኒካሊ መሳሪያው እርግጥ የመጀመሪያዎቹ መሳሪያዎች ኦርጋን ነበር እንግዲህ ከዛ ቀድሞ የነበሩት እነ በገና እነ መሰንቆ ነው እሱም ቤተ መንግስት አካባቢ በአገልግሎት ሙሉ ጊዜ ሲሰጡ የነበሩ ናቸው ከዛ በኋላ ደግሞ ዘመናት እንግዲህ ተሻግረው ከሞላ ጎደል መሳሪያዎች ተጨምረዋል ያው ማስተካከያ በኋላ ላይ ተደርጓል በሲኖዶሱ ኦርጋንን በተመለከተ ነው ላወራ የፈለግኩት አሁን እንግዲህ ኦርጋን ልዩ ባህሪ ያለው ይኸውም የሚጎተት ድምጽ አለው ይዘት የምንለውን ሞር እንግዲህ አለው ማለት ነው። እና ቴክኒካሊ ስንነጋገር ሁሉም መሳሪያዎች የንዝረት ጊዜያቸው በረዘመ ቁጥር እና ድምፅን የመሸከም አቅም ባላቸው ጊዜ የሰፖርቲንግ አቅማቸው ዜማውን ተሸክሞ የሚገባውን ስሜትና መልእክት ለመስጠት ትልቅ ኃይላቸውን አላቸው ማለት ነው። ብዙ የክራር መዝሙሮች አሉ። አሁን ላይ ብዙም አናስታውሳቸው ግን የኦርጋን መዝሙሮቹ በሊቀ መዘምራን ኪነጠው የተዘመሩት እስካሁን ድረስ ምንም ያልተለወጠ ሰዎችን ወደ ቤተ ክርስቲያን መርቶ የማድረስ አቅም ያላቸው አሉ። ኢንዶርስ እያደረኩ አይደለም። የኦርጋንን መልሶ ወደ ቦታው እንዲመለሱ ወይ ደግሞ ያን አይደለም። አሁን አሁንም ያለውም ራሱ ቢቀነስ ምል ነው አኳሀን ያለኝ እንጂ አዶን ሪሊ ሲኒ ፊቸ ቤተ ክርስቲያን ውስጥ ኦርጋን ይመለሳል የሚል ወይም ኦርጋን ይመለስ የሚል ሀሳብን ፍላጎት የለኝም። ዶን ሪሊ ዋንቱ ያለውም እንደ ነገር ኳችሁ በጣም ችግር እያመጣ ነው አሁን ላይ ራሱ ማለት ነው። ምን እያልኩ ነው? ግን ይዘት የሚለው ቴክኒካል አይዲያ በጣም ትልቅ ዋጋ አለው። ይሄን ለማስረዳት ያክል ለምሳሌ አንድ መዝሙር ልዘምር። አቤቱ በመንግስት አስበ አሁን ይሄ ይዘት የሚባለውን አብሮት ቴክኒክ ይሸከምና አብሮት ይፈሳል ይዘት ማለት ምንድን ነው የመነሻ ድምፁን ተሸክሞ እስከ መጨረሻው መውሰድ ማለት ነው። አሁን ይህንን መዝሙር ማቋረጥ መሀል ላይ ይችላሉ። ቁርጥ ቁርጥ ማለት ይችላሉ። አቤቱ በመንግስት ልል ይችላል። በት እየተጠቀምኩት ምንድን ነው? አቤቱ በመንግስት አስበኝ ሲሳ ወይ ውስጥ ይዘት የሚለውን ነገር ሰው ኦርጋኑ ያንን ኃይል አለው። ከዚህ ከኋላ ያንን ይዘቱን እንትን አርጎት እየተጫወተ ማለት ነው። ኦርጋኒስቱ ሲሸከመው ሲወስደው፣ ተመሳሳይ ኢፌክት ድምጽ ላይ አብሮ ይፈጠራል። ስለዚህ ሁለቱም ዜማውን እየተሸከሙ ሲሄዱ ውስጥ የሚገባ ጣዕም አለ። ይሄ ይዘት የሚባለው ቤተክርስቲያኖች በጣም ብዙ ቦታ ላይ እንጠቀመዋለን ፎር ኤግዛምፕል የቤተክርስቲያናችን ካልተሳሳትኩኝ መረግድ የሚባለው በጸናጽልና በከበሩ የሚባላል ና ብዙ ጊዜ አዳምጠዋለሁ በጣም ወደው ክፍል ነው በጣም ረጅሙ ክፍል ነው ከአገልግሎት ምንም እንኳን ያው ዝማሜም በኋላ ላይ ቢኖርም ግን ያንን አብዝቼ በጣም ወደውና ብለው ረጅም የሆነ ይዘት ይዙና ዜማው ማለት ነው። ከዛ በኋላ ነው የሚያርፉት እና ያው ሪትም ይጠበቃል በከበሮ በጽናጽሉ እየተቆጠረ እየተቆጠረ ይሄዳል ማለት ነው። እና ያ ተመሳሳይ ይዘት የኬኔ ጥበብ መዝሙሮች ላይ በጣም ተስተዋላል። እና በሚስተዋልበት ጊዜ በጣም ውስጥ የገባ መንፈስ አለ። ያ ጸጋን ይጠይቃል። እርግጥ የጉሮሮንም ችሎታን የሚፈትናል። በተመሳሳይ ደግሞ ትልቁ ችሎታ የሆነው ድምጹን ይዞ መቆየት የሚለውን ነገርም አብሮ ተች ያደርጋል ማለት ነው። ብዙዎቻችን ተስበንበትን እንድንቀር ወደ ኋላ ያደረገን ከዜማው ከድርሰቱ ካለው ነገር ሁሉ አንጻርም አንድ ነገር ቢሆንም አት ሴም ታይም ዊ ሹድ ሪሊ የተጠቀሙትንም ደግሞ ቴክኒክ ዋይዝ መመልከት አለብን። በተመሳሳይ ሰዓት በገናን ይዘትን ረጅም ሰዓት ማለት ነው በማንዘር ብቻ ልንጠቀም ይችላል ና ያ ኢፌክት ተመሳሳይ ሆኖ ታገኙታላችሁ፣ ማለት ነው። ሶ ይሄን ለማለት ነው። በሚቀጥለው ደግሞ እንዴት በገና ላይ ይዘትን እንደማሳያችሁ ደግሞ እንግዲህ የሆነ ነገር ማለት ላቸዋል ነው።